ኢንልክሙ ኢላ ላህ ታ ሳ ራሱ የተናገረው ምንድን ነው? ነገ የውሙልቅያማ በጌታው ፊት አንተ ለሰዎቹ እኔና እናቴን ከአላ ሌላ አምላኮች አደርጋችሁ ያዙ ብለህ ነበርን? ተብሎ ሲጠየቅ በፍጹም አላልኩም ብሎ ይሄንን ካስተባበለ በኋላ መጨረሻ ላይ ምንድ ያለው? እን ትብሁም ፈኢነሁም ባዱካ ለ ክደዋልና ልቅጣቸው ብትል ባሮችህ ናቸው አለ ሚቀጣው ማን ነው?